ጀመርም እኮ ያው አብርሽ ላንቺ እንደሚያገዘልሽ እኮ ግልጽ ነው። ይሄ ምንም ጥያቄ የለውም። ሰላም ጤና ይስጠልን። ውድና እየተከበራችሁ ቅመሞች እዬ እንዴት ናችሁ ኒ በተለይ በተለይ የሩታዬ አድናቂዎች ወዳጆች ሰላም ናቸው ወይ? ሁሉ መልካም ሁሉ አማን። እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እንግዲህ አሁን ሰሞኑን ትንሽ አጀንዳም የምሰጣቸው ሩታ ነበረች። አሁን ደግሞ አጀንዳ ጠፋባትና ሄርሜላ ደግሞ ገልበጥ ብላ አብርሽ ለማ ያግዛል ለእኔ ነው ለጓደኞቹ ነው የሚያግዘው ፕራንክ እናድርገው ከጓደኞቹ ጋር ልጣላና ለማን ያግዛል በሚል ነበረ። ዛሬ ደግሞ የመጣቸው የተለመደ እኮ ኔኮ ግልጽ ነው። አብርሸ ናንቺ ነው የሚያግዘው ገና ራሱ ሳይገባ ቪዲዮ ላይ ማየት ይቻላል። እና ምክንያቱም ስለምናቅ ያው አብርሽ ላንቺ እንደሚያግዝ እናውቃለን። ያገዘውም ደግሞ ላንቺ ነበረ። በእርግጥ ያው ጓደኞች ነው፣ የሚያስከፋ ንግግር አልተናገረም። እንዴት ከሴት ጋር በዚህ ልክ እኔ ያውቃታለሁ፣ ያስቀየመችው ነገር ካለ ለእኔ ተውልኝ፣ እኔ ጠይቃታለሁ፣ ምናምን የሚል ላንቺ ሲያግዝ ነው እንግዲህ ያየነው እና ያው አብርሽ በብዙ ጊዜ ያው እኔም በፊት እውነት ለመናገር አምናለሁ። እውነት ለመናገር አብርሽ ሴትን ልጅ ማስቀየም አይወድም። እውነቱ ማለት ነው፣ እውነት ለመናገር እና ያ ብቻም ሳይሆን ለኤርሜላ ለየት ያለ ቦታ ስላለውም ላንቺ እንደሚያግዝ ግልጽም ነበር ደግሞ ሆነ ማለት ነው እና በነገራችን ላይ የአብርሽ ጓደኞች ግን አስመሳዮች ናቸው የእውነት ቤተሰቦች ይቅርታ አድርጉንኝና በተለይ ወንዶቹ አሁን ደግሞ ከሄርሜላ ጋር ተለጥፈው ከእሷ ጋር ነው ፕራንክ የሚሰሩት አብርሽ ምን አለ ሄርሜላ ቦታ አለው ከኔና ከእኛና ከጓደኞቹና ከእሷ ማንን ያስፈልጣል ማንን ይናገራል በማለት ደግሞ ያው ከሄርሜላ ጋር ተለጥፈው አንድ ላይ እንግዲህ የፕራንክ ቪዲዮ መስራት ጀምረዋል ማለት ነው ይሁን ችግር የለውም የዩቱብ ስራ ነው ችግር የለውም። እና ዛሬ እንግዲህ የመጡበት ቪዲዮ እንግዲህ ቤተሰቦቼ ፕራንክ በሚል ሰበብ ነበር። የእነሱ ፕራንክ መቼም አያልቅም። በዚህ አጋጣሚ ያው ብዙዎቻችሁ ደግሞ ያው እዛም ሄርሜላ ቤትም እየገባችሁ ቅመሞች ይ ሩታ ናፍቃናለች። ሩታዬ ጠፋች። ትናንትና መታለች አይደለ? ትናንትና ያላዩዋትን በዚህ አጋጣሚ ቪዲዮም አልሰራውም። ያው ዞር ዞር ሲል ቴሌግራም ላይ ነው ፎቶዋን ዛሬ ያየሁት። ግን ደስ ብሎኛል። ከማዘር ጋ ከሱ እህቶች ጋር መሰለኝ ነው ከእሱ እህቶች ጋ ነው ቴሌግራም ላይ ያዩዋት መሰለኝ። ብቻ ወጣ ሞረዳም ያው ሩታዬ በሰላም ተገላግላ እንግዲህ ትመጣልናለች። ይሄን ዩቱብ ሚዲያ በአንድ እግር ታቆመዋለች። ያው የማይታማ ነው። በሩታማ ማንም አይደራደርም። በሩታ ስታጠፋም ያው ጥፋቷን አጥፍተሻል ሩታዬ። ለምን በዚህ መስመር ሂርሽ ብለን ያው ሩታንም እንቆጣለን፣ አብርሽን ብቻ ሳይሆን ማለት ነው። ግን የአብርሽ ጥፋት ስለበዛብን ነው። አብርሽ ያናደደንና የምንወደውናል፣ የእውነት የምንወደውናል እንድንቀየመው ስላደረገን ነው። አብርሽ አሁንም ቢሆን ግልጽ እኮ ነው፣ ለሄረሜላ ቦታ አለ። የእውነቴን ነው የምላቸው። አንዳንድ ደግሞ ሰዎች ያው አብርሽን፣ እኔ እኮ ይገርመኛል፣ ለአንዳንዶቻችሁ ነገር የሌለ ነገር እያመጣችሁ በጣም ነው የምትገርሙኝ። አብርሽ ሩታን በውስጥ አወራት ምናምን፣ እናንተ ጋር እንዲደረስ፣ እስቲ የእውነት ሩታ በውስጥ ያወራታል፣ ውሸታቸውን ነው፣ ድራማቸውን ነው ትላላችሁና ለራሴ ጥያቄ ይሆንብኛል። የእውነቴ ነው የምላችሁ ቤተሰቦቼና እናንተ እንዴት አወቃችሁ? ሩታና ብርሽ በውስጥ እንደሚያወራት ስልኳቸውን ጠልፋችሁ ነው። እናንተ የምን ኤጀንሲ ነው የሚባላለ? እንደዛ ሆናችሁ ስልክ ጠልፋችሁ ነው መረጃ ወደ እናንተ የገባው ሩታና ብርሽ እንደሚያወሩ። ብቻ የሌለ አንዳንድ የሌለ ነገር ይዘን ባንመጣ ጥሩ ነው ብዬ ነው ማስበው። ለማንኛውም ሩታዬ፣ የኔ ቆንጆ፣ የኔ ቀበጥ፣ የሚዲያው ድምቀት በሰላም ተገላግላለን ትምጣልን። ከቤተሰቦቿ ደግሞ ስለተገናኘች ደስን ያለኝ እውነት ለመናገር ቤተሰቦች ሄርሜላ ስለተናደድኩባት ይሁን ቪዲዮዋን ብዙ ለማየት ራሱ አልደሰትም። ምክንያቱም የሰራችው ስራ ልክ ስላልሆነ ታናደኛችሁን። እውነት ለመናገር ይቅርታ አርጉልኝ፣ እና በተለይ በሩታ ቦታ ሆኝ ሳያት ስለምናደድ ብዙን ቪዲዋን አላየም። ለምን